ያልተሰማው ጉድ በዝክረ ኒቂያ የግብፅ ኦርቶዶክሳውያንን ጥቅም ብቻ መሰረት ያደረገና ሌሎች የመካከለኛ ምስራቅ ኦርቶዶክሳውያንን ያገለለ ነው የተባለው የመካከለኛ ምስራቅ ኦሪየንታል አብያተ ክርስቲያናት ጉዳይና የተፈጠሩ ክስተቶች፣ የሰንበት ትምህርት ቤቶች አንድነት ለቅዱስ ሲኖዶስ ወሳኝ መልእክት መላኩ ተሰማ። የቅድስት ስላሴ መንፈሳዊ ኮሌጅ የተጋረጡበት አደጋዎችና ቅዱስ ሲኖዶስ ያስተላለፈው የመጨረሻ ውሳኔ። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምንሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን አዳዲስ መረጃዎችን ይዘንላችሁ መጥተናል። ወደ መረጃዎቻችን እንለፍ። እንግዲህ እንደሚታወቀው ከሰሞኑ በግብጽ አስተናጋጅነት እየተካሄደ የቆየው የመካከለኛው ምስራቅ የኦርቶዶክሳውያን አብያተ ክርስቲያናት ወይም ዝክረ ኒቂያ እየተካሄደ እንደነበር ይታወሳል። ታዲያ ይህ ዝክረ ኒቂያ ማለትም የመካከለኛው ምስራቅ የኦሪንታል ኦርቶዶክስ አብያተ ክርስቲያናት በሚል በየጊዜው የሚካሄደውም ውይይት የግብፅን ጥቅም ብቻ መሰረት ያደረገና ሌሎች አብያተ ክርስቲያናትን ያገለለ ጉባኤ ነው ተብሎም ተተችቷል። እንደሚታወቀው የግብጽ ቤተ ክርስቲያን በበላይነት ልትይዛቸው ና እንደ መሪ መታየት የምትፈልግባቸው የተለያዩ ዓለም አቀፍ መድረኮች ቢኖሩም በተለይም የኦሪንታል አብያተ ክርስቲያናት ና የአብያተ ክርስቲያናት ህብረት የመሳሰሉ አደረጃጀቶች የራሷን ጥቅም ለማስጠበቅና የበላይነትን ለመያዝ ሚናዋን ከፍ አድርጋ የምትገለገልባቸው መሆኑን ታሪክና እንዲሁም የምናያቸው ተግባራቶቿ ይናገራሉ። ታዲያ ከሰሞኑ በግብጽ አስተናጋጅነት እየተካሄደ የቆየው የመካከለኛው ምስራቅ ኦሪንታል አብያተ ክርስቲያናት የመሪ የሚኖሪዎች ጉባኤ እንዲሁም ደግሞ በአርመን የሚገኘው መንበርም ይገኝበታል። ታዲያ በወቅቱ የኢትዮጵያ ቤተ ክርስቲያን በሰጠችው መግለጫ እነዚህ ሶስት አብያተ ክርስቲያናት በመካከለኛው ምስራቅ ካለው የፖለቲካና የጸጥታ ሁኔታ ጋር በማያያዝ የራሳቸው የሆነ ሌሎችን የኦሪንታል አሀት አብያተ ክርስቲያናት ያገለለ የጋራ መድረክ ከፈጠሩ ከአስር ዓመት በላይ ሆኗቸዋል ያለች ሲሆን ጉባኤው ያወጣው የጋራ መግለጫ ነው የተባለው ሰነድም ሌሎቹ የኦሪንታል አብያተ ክርስቲያናት ያላካተተ ተቀባይነት የሌላቸው አንቀጾችን ግን ያካተተ ሆኖ ተገኝቷልም ተብሏል። ታዲያ ይህንንም የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን የሂደቱን ሕገወጥነትም ገልጻለች። ከዚህ በፊት እንደሚታወቀውም ስለ ጉባኤው ቀደም ሲል በአምስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ፓትራሪክ ብፁዕ ወቅዱስ አቡነ ጳውሎስ ዘመነ ፕትርክና በወቅቱ የነበሩትን የሶስቱንም አብያተ ክርስቲያናት ፓትራሪኮች የጠየቁ ሲሆን በወቅቱ የመለሱላቸው መልሶች አንደኛው ጉዳዩ የሚመለከተው መንበረ ፓትራሪኮቻቸውንና ዋና ማዕከላቸውን በመካከለኛው ምስራቅ የሚገኙ የግብጽ አሌክሳንድሪያ፣ የሶሪያ አንጾኪያና የአርመን ቄልቅያ መንበሮችን መሆኑን፣ እንዲሁም የምክክሩ ዓላማ በወቅቱ በመካከለኛው ምስራቅ የነበረውን የአክራሪዎችን እንቅስቃሴ በተመለከተ፣ በተጨማሪም ሶስቱ አብያተ ክርስቲያናት መሪዎች ሌሎችን ለማግለል ሳይሆን የመካከለኛው ምስራቅ ችግሮች ከሌሎቹ ስለሚለይ ያንን የተመለከተ ጉዳይ መሆኑን ገልጸውላቸው ነበር። ታዲያ ይሁን እንጂ በቅርቡ ይኸው ጉባኤ ለኢትዮጵያ ቤተ ክርስቲያን ጥንታዊ፣ ታሪካዊ፣ ሉዓላዊ የሆነ ይዞታዎችን ያለምንም የታሪክ ከእምነት የቅርስ አጠባበቅ የሕግና የስርዓት መነሻ ፈጽሞ ተቀባይነት የሌለው የመግለጫ አንቀጽ በማካተት ከጥንት ጀምሮ በአንድነት የኖሩ የኦሪንታል አብያተ ክርስቲያናትን ለልዩነት በሚዳርግ መልኩ መግለጫ ሲያወጣ መቆየቱንና አሁንም ስድስቱም አብያተ ቤተ ክርስቲያናት የጋራ የሆኑ ጉዳዮች ላይ ሶስት በመሆን ውሳኔ ለመስጠት መሞከር አሳዛኝ ሁኔታ ሆኖ እየታየና እየተገመተ ይገኛል። ታዲያ ስለዚህ ጉዳይ በእኛ በኢትዮጵያ ኦርቶዶክስ ቅድስት ቤተ ክርስቲያን በኩል ጉዳዩን ከስር መሰረቱ አጣርቶ ሂደቱን መታገልና በአክራሪነት ሽፋን ተደራጅቶ የአብያተ ክርስቲያናትን ህልውና ለመታገል የሚደረግ ስህተት የሆኑ ተግባራትና ጉዳዮችም እንዲቀሩ በቅድስቱ ቤተ ክርስቲያን እየተጠየቀ ይገኛል። ነገር ግን ይህን የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተ ክርስቲያን ጥያቄና ሀሳብ ወደ ጎን ችላ በማለትና በመተው ይህንንም ችግር ለህዝበ ምእመናኑ ግልጽ በማድረግና ጉዳዮችን ስህተቶችን በማረም ማንቃት ሲገባ የጉባኤ ኒቂያ ኢዮቤልዩ ወይም ወይም 1700ኛ ዓመት በማስመልከት በመካከለኛው ምስራቅ የሚገኙ የኦርቶዶክስ አብያተ ክርስቲያናት ዝክረ ኒቂያ ጉባኤን በግብጽ አካሂደዋል። በዚህ የመካከለኛው ምስራቅ ኦርቶዶክሳውያን ዝክረ ያ ኒቅያ ላይም የተለያዩ ውሳኔዎችና ተግባራቶች መተላለፋቸውም ታውቋል። በሌላ መረጃችን ደግሞ የቅዱስ ሲኖዶስ ምዕላተ ጉባኤ ለተፈጠሩ ችግሮች መፍትሄ በመስጠት ሐዋርያዊ አደራውን እንዲወጣ በልጅነት መንፈስ ዝቅ ብለን እንማጸናለን ሲሉ የሰንበት ትምህርት ቤቶች አንድነት መልእክታቸውን አስተላልፈዋል። የሰንበት ትምህርት ቤቶች አንድነት ግንቦት 6 ቀን 2017 ዓ.ም በተጀመረውና በሚደረገው ስብሰባ የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ በርካታ ስር ነቀል ለውጦችን ማምጣት የሚችል ለነገይቱ የቤተ ክርስቲያን ተረካቢ ወጣቶች መሰረት የጣለ እንዲሁም በቅድስት ቤተ ክርስቲያን ችግሮች ላይ ያለመ ምክረ ሀሳብ ተወያይቶ ማቅረቡንም አሳውቋል። ለቅዱስ ሲኖዶስ ምልአተ ጉባኤ ቀርበው መፍትሄ እንዲሰጥባቸው ከቀረቡት ጉዳዮች ውስጥም የቅድስት ቤተ ክርስቲያንን ሲኖዶሳዊ ልዕልናና አንድነት ማስጠበቅ፣ የቤተ ክርስቲያንን አስተዳደራዊ ች ግሮችን በመለየት መፍታት፣ አሁን አሁን ጎልተው የሚታዩ የስነ ምግባር ግድፈቶችና የቀኑና ጥሰቶች መበራከት፣ በሀገራዊና ዓለም አቀፋዊ ጉዳዮች ላይ የሚኖሩ ተሳትፎዎች ዋና ዋና ጉዳዮች ስለመሆናቸው በመልእክቱም ተላልፏል። ታዲያ ሀሰተኛ የሆኑ የኑፋቄ ትምህርቶችን፣ በሰላም እጦት የሚገኙ አህጉረ ስብከቶችን፣ የሰበካ መንፈሳዊ ጉባኤ ሚናና የሀገር ሀብት ብክነትን፣ ዘመኑን የዋጀ የአሰራር መንገድ መዘርጋት ወይም ዊ አገልግሎቶች ላይ የሚስተዋሉና አፈንግጠው የወጡ ስርዓቶች፣ በከተማ ልማት መስፋፋት፣ የምዕመናን ከአምልኮ ስፍራ መራቅ፣ ሀገራዊ የችግር አፈታት መንገዶች ላይ ምልአተ ጉባኤውን በስፋት እንዲወያይና ሀሳብ እንዲሰጥበት የሰንበት ትምህርት ቤቶች አንድነት ካስቀመጣቸው ሀሳቦች መሀል ይገኙበታል። ታዲያ እነዚህንና ሌሎች የውይይት ሀሳቦችን በዝርዝር በማቅረብ የቅዱስ ሲኖዶስ ምልአተ ጉባኤ መፍትሄ በመስጠት ሐዋርያዊ አደራውን እንዲወ ሲወጣ በልጅነት መንፈስም ዝቅ ብለን እንማጸናለን በማለት የሰንበት ትምህርት ቤቶች አንድነት ጉባኤ መልእክቱን አስተላልፏል። በቅድስት ስላሴ መንፈሳዊ ኮሌጅ ላይ የተጋረጡ አደጋዎችና የቅዱስ ሲኖዶስ የመጨረሻ ውሳኔ። እንግዲህ እንደሚታወቀው የቅድስት ስላሴ ዩኒቨርሲቲ ህንፃ መሰረተ ድንጋይ ጥር 4 ቀን 2016 ዓ.ም ምት በብፁዕ ቅዱስ አቡነ ማቲያስ እንደተቀመጠ የሚታወስ ነው። ታዲያ በዚህ መሰረት እንግዲህ ቅዱስ ሲኖዶስ በጀመረው የግንቦት ወር የርክበ ካህናት ምዕላተ ጉባኤ ላይ ቅዱስ ሲኖዶስ በየትኛውም የቤተ ክርስቲያኒቱ መዋቅር ከጠቅላይ ጽፈት ቤቱ እውቅና ውጪ ቋሚ ንብረቶችን በማስያዝ ብድር መውሰድን ከልክሏል። የቅዱስ ሲኖዶስ ምዕላተ ጉባኤ አክሎም የቅድስት ስላሴ ዩኒቨርስቲ ማስፋፊያ ህንፃና የብድር ውር በተመለከተም በያዘው አጀንዳ ቁጥር ሰባት በስፋት ተወያይቶ የሚከተሉትን ውሳኔዎችም አስተላልፏል። በስራ ሂዳት የተፈጠሩትን የህግና የመዋቅር ጥሰቶች በማረም እና በማስተካከል የቅድስት ቤተ ክርስቲያንን ጥቅምና ክብር በማስጠበቅ ሁሉም ተቋማት ህግንና መመሪያን ጠብቀው እንዲሰሩ ማድረግም ተገቢ በመሆኑ እነዚህን ሰባት ውሳኔዎች እንዳስተላለፈ የቅዱስ ሲኖዶስ ምላተ ጉባኤ ገልጿል። የመጀመ መጀመሪያው ውሳኔ በዩኒቨርስቲው መዋቅር አስተዳደር መሰረት የዩኒቨርስቲው አስተዳደርም ሆነ ጽፈት ቤቱ አጠቃላይ ስራ ተጠሪነቱ ለዩኒቨርስቲው ስራ አመራር ቦርድ እንደመሆኑ መጠን ዩኒቨርስቲው በመጀመሪያ የስራ እቅዶችን ለስራ አመራር ቦርድ አቅርቦ በማስገምገም ካጸደቀ በኋላ ወደ ጠቅላይ ቤተ ክህነት አቅርቦ ሲፈቀድ ወደ ትግበራ መግባት ሲገባው፣ የስራ አመራር ቦርድም ሆነ ጠቅላይ ጽፈት ቤቱ ባላጸደቀው ፕሮጀክት ላይ በቋሚ ሲኖዶስም ሆነ በምላተ ጉባኤ ሳይፈቀድለት ከፍተኛ ብ ብድር መበደሩ ተገቢ ስላልሆነ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር የገባውን የብድር ውል ስምምነት እንዲያቋርጥ። ሁለተኛ ዩኒቨርሲቲው ከአባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያ ዙር የወሰደውን ብድር ማለትም 166 ሚሊዮን 45 419 ብር በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያዣነት ያስያዛቸውን የሁለቱን ህንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ተመላሽ እንዲያደርግ። ሶስተኛ ዩኒቨርሲቲው ተጨማሪ ህንፃ መገንባቱ የሚደገፍ ሆኖ ሳለ ለዩኒቨርሲቲው ተጨማሪ ገቢ የሚያስገኝ በመሆኑ የመጀመሪያውን የማስፋፊያ ህንፃ ግንባታ ከውስጥ ገቢው ላይ በጀት በመመደብ ግንባታውን እንዲያስቀጥል። አራተኛ በቀጣይ አዋጭ የሆኑ ፕሮጀክት ለማልማት የአዋጭነት ጥናት እንደገና በተገቢው ሁኔታ ማጽናትና ለምን አይነት አገልግሎትና ምን ያህል ስፋት ወይም ወለል ያለው ህንፃ ቢሰራ አዋጭ ይሆናል፣ የተጀመረው ህንፃ እንዴት ማጠናቀቅ ይቻላል የሚለውን መለየትና ማጥናት ስለሚገባ በጠቅላይ ቤተ ክህነት በኩል ገለልተኛ አጥኚ ባለሙያ ኮሚቴዎች ተቋቁሞ ተጠንቶ በቋሚ ሲኖዶስ እየታየ ተግባር ላይ እንዲውል። አምስተኛ በየደረጃው ያሉ የቤተ ክርስቲያኒቱ ተቋማት የቤተ ክርስቲያንን አንጡረ ሀብት ህንፃዎችን፣ መሬቶችንና ሌሎች ቋሚ ቋሚ ንብረቶችን በማስያዝ መበደሩ ከቀጥ ቋሚ ንብረቶቿ እየተሸጡ ቋሚ ንብረት አልባ ስለሚያደርጋት በቀጣይ ያልተገቡ ብድሮችን ማስቆም እንዲቻል በየደረጃው ያሉ በጠቅላይ ጽሕፈት ቤት ስር የሚገኙ ድርጅቶችና የትምህርት ተቋማት የይዞታ ማረጋገጫ ካርታዎችን በማዕከል ደረጃ በጠቅላይ ጽሕፈት ቤት ተደራጅተው እንዲቀመጡ ሆኖ ለጠቅላይ ጽሕፈት ቤት ሳያሳውቁ በቅዱስ ሲኖዶስ ምላት ምዕላተ ጉባኤ ሳያስወስኑና ሳይፈቀድ የትኛውን ቋሚ ንብረት በማስያዝ ድር መበደር እንዲቆም ለሁሉም አህጉረ ስብከት መመሪያ እንዲተላለፍ ይደረግ በማለት ቅዱስ ሲኖዶስ ውሳኔውን አስተላልፏል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።